ይሄ ስምንተኛ የሚኒስትሪ ነው ምናምን አይደል? ነው እንደዛ ነው ይመስለኛል። የቆየ ነው፣ የልጅነት ፎቶ ነው። የድሮ ትንስታን ያመጣዋል። አፍሮነቱ አለ። ከዛ በኋላ ደግሞ ለውጥና እድገቱን የሚያሳየው ይሄ ይመስለኛል። አሜሪካ ከሄድኩ በኋላ ነ ይሄ እዚህ ያለ ከተነሳቸው ፎቶዎች መሀል እንግዲህ አንደኛው ይሄ ነው። ስራ ላይ ነው። የት እንደምታስታውሰዋል? ያኔ ድርቅ ነው እነው አደለም? ሰፈራ የሚባል የዩኒቨርሲቲ ተማሪዎች በድርቅ ጊዜ ነው የዘመቱ ጊዜ በሙሉ አርቲስቶች ተሰባስበን ሄደን ነበር እዛ፣ እና እዛ ሜዳ ላይ ጋምቤላ ይሁን ወይ መተከል የሆነ ቦታ ላይቭ የተጫወትን ከረሃ በአንድ ጋር ማለት ነው አስታውሳለሁ። ተማሪዎች መደነስ የማይችሉበት አንተ ቆመ የምትዘፍንበት አንድ ክሊፕ እንዳለ ዩቲዩብ ላይ የተጫነ አስታውሳለሁ። አክቹሊ እሱ እኮ ነው የምልህ ለሰፈራ በ77 ነው በ77 ክረምት ላይ ነውና ብዙ ዘፋኞች ነው የሄድነው እነ ኩኩ እነ አመልማል እነ ሙሐሙድ ነው አይደበበ እኔ ብቻ ማዕት ነው ማዕት ዘፋኝ ነው የነበረው በሙሉ ማስታወስ ይገብደኛል ግን የነበሩት ዘለስታ ቀደም ነው ሮሃባንድ ነውና እዛ ሄደን ነው መተከል እና ጋምቤላ ሄደን ነበረ ለዩኒቨርሲቲ ተማሪዎች ዩኒቨርሲቲ አስተማሪዎች በብዛት ዘምተው ነበር እዛ እና እነሱን ለማዝናናት ታዘን ሄደን ነው። ቦታ ላይ ነው የብሩ ተስፋ ሸት ላይ ሰርተሃል። ያኔ ደግሞ በድርቅ የተጎዱ ወገኖቻችን ለመርዳት ይወጣል በም ነው። እስኪ ስለዛ አጋጣሚ አስታውሰኝ፣ ምክንያቱም እዛ ዘፈን ላይ ያለው ያንተ አንድ ዘፈን በአንድ ቀን እንደተሰራው ሁሉ የሰማሁበት አጋጣሚ አለ። እውነት ነው እሱ ይ ጎዳና የሚለው ነ ልክ ጎዳና። ባለፈው በሬድዮ ጠይቀሽ ነበር መሰለኝ ጎዳናዬ በጊዜው ለእሱ ደግሞ የሰፈራ ነው የድርቅ ነው። ብቻ ብሩ ተስፋሱት ጊዜ ድርቅ መሰለኝ ለእሱ ጊዜ ያው አርቲስቶች አንዳንድ ዘፈን በዚህ ጉዳይ ላይ ተጫወቱ ተብሎ ተመረጥን ማለት ነው። መጫወት ያለብን አርቲስቶች አንድ 12 13 አርቲስቶች ተመረጡ። በዚህ ጉዳይ ላይ ተጫወቱ ተብሎ ሁለት ባንዶች ተመረጡ፣ ሮሃ ባንድ እና ዳዲ ሞስፋን ዋሊያስ ዋልያስ ባንድ አዎ ሁለት ባንድ ተመረጡ። ዘፋኞች ተከፋፈሉ። አይ ቲንክ በምንፈልግበት ባንድ ተከፋፈሉና ዜማ አምጥተህ ዜማ ደራሶች እነሱ ይሰጠሃል። ዜማ ካልፈለግህ ደሞ አንተ የራሱን ዜማ አምጥተህ መጫወት ነው። ያን ግዴታም ነው የውዴታ ግዴታ ነው። አክቹሊ እና በዛ ጊዜ ይመስለኛል አበበና ይልማ ሬዲ አልነበሩም። ለዚህ ጉዳይ ላይ ትንሽ ዘገዩ መሰለኝ እና ጠርተዋቸው ትንሽ ያስፈራሯቸው። ምስል ስሩተ እንትን እያደረጋችሁ ነው፣ በዚህ ጉዳይ አልዘፈን አላመጣችሁም፣ ዘፈን አላሰራችሁትም ምናም ብለው ያስፈራሯቸው። እኔ በአጋጣሚ ወደ ጅቡቲ ሄጃለሁ። ከሮሃ ጋር ሾው ኮንሰርት ሄደናል፣ ጅቡቲ ነበረን። እና ስመለስ ጠበቁኝና፣ እንዲህ እንደዚህ እንደዚህ እንደዚህ ብለውናል። ረጉድ ሊፈላለና ምናምን ይደረግ እኛ በቃ ምን ብለዋቸዋል? እነሱ እረ እኛ ሰርተናል ነው ያሏቸው። ሰርተናል ሰርተን እኮ ነው የኤፍሬም ለስራ ስለሄደብን ተዘጋጅቷል እኮ ምናምን ምናምን አሏቸው። እና እንዲህ ብለናቸዋልና እኛ ዛሬ ሌቱን ሰርተን እናድራለን። በቃ እንደዚህ ነው ያልናቸው። እንደዚህ ነው የምንለዋል። ምንም ችግር የለም አልኳቸው። እና ዛሬ ትሰራላችሁ? አዎ። በቃ እንዳሉትም ሄደን አቤ፣ በቃ ዜማውን ቦክስ ቢተሩን ያዘና ጎዳ ማለት ጀመረ ይልማም ያው ግጥምና ወደ እስክሪቶና ወረቀቱን ያዘ። በቃ በዛች በአንድ ቀን ሰሩት። እዛው አሬንጅ አረግ ነው አብረን ነፍሶታችንን፣ አሬንጅመንቱን እኛው ነው የሰራ ነው። አዎ በቃ ሁሉ ነገር አለቀ። በነጋታው ሙዚቃ ማህበር ገና በጠዋቱ ሄደው ያው በቃ መጥቷል፣ አሁን አመጣ ነው ብለው ልክ በፊት እንደሰሩት አቀረቡላቸው። በአንድ ቀን ነው የሰሩት። የሚገርም ግን አልበሙ ላይ በጣም ከተሰሙ ዘፈኖች መካከል አንዱ። አዎ እንግዲህ አንዳንዴ እኮ አንዳንድ ዘፈን እኮ እንደዚህ ይሆናል። ያላልከው ደሞ በጥሶ ይሄዳል፣ ብዙ የጠበከው ደግሞ አንዳንዴ ላይሆን ይችላል እና ያው እግዚአብሔር ፈቀደውና እንደዚህ ያለው። ይሄን ፎቶ ታስታውሰዋል? እፍ እስቴር ታማኝ፣ አመልማል ንዋይ፣ ኩኩ እኔ አሜሪካ ለእንትን የመጡ ጊዜ ነው። ከሮሃ ባንድ ጋር ጀመረ ቱር አርገው ነበር። እኔ እዛው ነበርኩኝ። እነሱ ለቱር መጥተው ነበር ያኔ ከሮሃ ባንድ ጋር አሜሪካን ለመዘይዞራሉ። ያኔ በቃ ልጠይቃቸው ሄጄ አብረን የተነሳ ነው። ጓደኝነት እንዴት ነው ማለት በጣም በዛን ዘመን አንዳንዶች እንደው የሚሉት ምንድን ነው ጎልደን ጎልደን ታይም ይሉታል። ያን ዘመን ያሉ ዝነኞችን ስታስብ አሁን ይሄም ፎቶ ስታስብ ሁሉም ሱፐርስታር ናቸው። እና ከዚህ አንጻር ስታየው ያን ዘመንና ይህን ዘመን እያነጻጸርክ እስኪ ንገረኝ። እኔ ስለዚህ ዘመን ነው በዛ ጊዜ እንፋቀድ ነበር፣ እኛ እንዋደን ነበር። በጣም አብረን እንበላለን፣ አብረን እንጠጣለን፣ እንጠያየቃለን። በችግርም በደስታም በጣም ክሎዝ ነበር። ግን አሁንም ይመስለኛል እኮ አሁን ወጣቶች እንደዛ ናቸው። ወጣት ዘፋ አሁኑ ጀነሬሽን ዘፋኞች እርስ በርሳቸው አብረው ፍቅር እንዳላቸው ነው ማውቀው። ኤፍሬም ከአማርኛ ዘፈን ውጪ እንግሊዘኛ ዘፈኖችንም ይጫወታል ይላሉ በቅርበት የሚያውቁ ይሄ ነገር እውነት ነው? ኤፍሬም አ እንግሊዘኛ ዘፈን ድሮ ክለብ ውስጥ እንደ ሊድ ሲንገር ሳይሆን ኳየር፣ ይሄ ባካፕ ሲንገር ሆኜ ብዙ አመት ሰርቻለሁ። ያኔ ስንሰራ እንደ ሊድ ዘፋኝ ዋና እንግሊዝኛ ዘፋኝ ምን ሰርች አላውቅም። ግን ቤት ውስጥ አንጎራጉራለሁ። የህንድ ዘፈን አንጎራጉራለሁ፣ እንግሊዝኛ አንጎራጉራለሁ፣ አማርኛ ኦፍ ኮርስ በጣም አንጎራጉራለሁ፣ እንግሊዝኛም በብዛት አንጎራጉራለሁ። እንግዲህ የቅርብ ጓደኞች የነግረው ሊሆን ይችላል እንጂ ስም በአደባባይ ወጥቼ ግን አድርጌያለሁ። ያው እንግዲህ ያሉት ሰዎች ሲናገሩ የሰማው ነው። ከባርሴሎና እና ከማንቸስተር ሲቲ ብትባል የትኛው ትመርጣለ? ለምን? ሁለቱን መወዳቸውን ቲሞች ታወዳ ሌላ ስንት ቲም አለ? ሁለቱን በጣም ነው መወዳቸው። አሁን አንተ ባለቤትህ ነፍሰጡር ነች ትወልዳለች። መንታ ብትወልድ ከሁለቱ ማንን ትወልዳለህ ብትባል፣ ሁለቱንም ነው። የዛን ያህል ነው። አሁን ኤፍሬም ላይፍ ስታይሉ ላይ የስፖርቱ ነገር፣ አሁን ከአሜሪካን ወደ ኢትዮጵያ የመጣ ጊዜ እግር ኳስ ብዙም አልነበርክም። አሁን ግን ሳስበው ብዙ ሰዓትህን ማንበብ፣ ዘፈኖችን ማድመጥ፣ ዘፈኖችን መስራት፣ ከዛ ውጪ ስፖርታዊ ውድድሮችን ማከታተል፣ ይሄ ሆኗል ላይፍ ስታይል ሊባል ይችላል። በትክክል በትክክል። ውጭ ወጥተህ ምን ትሰራለህ? ምንም፣ ለጉዳይ ለአንዳንድ የግል ጉዳይ ካለህ ምናምን ኦኬ ሶኬ ተወጣለህ። ከዛ ውጭ ግን ለይሄ ሌዥር ታይሜን ወይም ደግሞ ይሄ የእረፍት ጊዜን የማሳልፈው በመጀመሪያ በሙዚቃ ነው። ሙዚቃ አዳምጣለሁ። የተለያዩ ዘፋኞች ሙዚቃ ሰማለሁ። መስራት ያለብኝ ነገር ሲኖር ሙዚቃ ዜማም ከሆነ ግጥምም ከሆነ አንዳንድ ሙዚቃን በተመለከቱ ነገሮች ላይ ጊዜን አጠፋለሁ እና እንደሱ አይነት ነገሮችን በማላደርግበት ጊዜ ነው እረፍት ቀን ምለው እና ስፖርት በጣም ወዳለሁ። እኛ አሁን ዲስ ፉትቦል በጣም ዋች ያደርጋለሁ አትሌቲክስ እንዳልኩ ኢትስ ማይ ፈርስት ቾይስ። ከዛ ቀጥሎ ፉትቦል ወዳለሁ። አትሌቲክስ ብዙ አመቱ ሙሉ የለም እና በዛ ላይም ብዙም ደግሞ አያስተላልፉም። እንደማየው አትሌቲክስ ላይ ብዙም ሰው የለውም መሰለኝ፣ አላቅም። ፉትቦል ነው እና ፉትቦል እንዳልኩህ ነው ባርሳ ና ሲቲ በጣም ፋን ነኝ ክሬዚ ፋን በጣም እና ሲቲ ከተጫወተ ማሊያቸውን ለብሼ ለብሽ ነው ማየው። ቤት ዩስ ሲ ባርሳን ሁሉ ሰው የሚወደው ቲም ነው ባርሳንን በጣም ወዳሉ። ይሄው ነው እንግዲህ። ፌስቡክ ላይ የብዙ ሰዎች አስተያየት ሰጡ አየው። ከአንድ ሴት ጋር ተቃቅፈ ፎቶ ተነስተል፣ እና እንዴት ኤፍሬም ይፋ ሳያወጣው የፍቅር ግንኙነት ጀምረዋል ብለው ይሄን ፎቶ ለጥፈው አየሁ ኤፍሬም አረ ልጅ ነች ልጅ ነች። እሺ፣ አለማወቅ ነው ነች ልጅ ነች። አሜሪካን ሀገር ነው ምትኖረ። ለምንድን ነው ታዲያ እንዲህ ሊወራ ይቻላል? አልገባኝም አሚን ምንም የተጻፈ ነገር የለም። ይሄ ፋሚሊ ፎቶ ውስጥ ነው ያለው። እንደት አርገው አውጥተው እንደ ፖስት እንዳደረጉት አላውቅም። ፋሚሊ ትንውስጥ ነው ያለው፣ አልበም ውስጥ ነው ያለው። ፋሚሊ ቤተሰብ፣ ልጅ ነች። ለምን ችግር አለ? እንደ ፍቅረኛ ነው ሲወራ የነበረው። በቃ ሰው መሰለው መልስ ልጅ እንደ የቤተሰብ ነገር ካነሳ ኤፍሬም እናቱን እንደመውደዱ እንዴት የእናት ዘፈን አልሰራም ብሎ አስተያየት የሚሰጡ ሰዎች አሉ። ስለ እናት እንዴት አልዘፈንኩም እስካሁን ኤፍሬም? ባለፈውም ጠይቀኸኝ ነበር። አሁን እናቴን እኔ በጣም ነው የምወደው፣ በጣም ነው የምወደው፣ በጣም በጣም ከሚገባው በላይ ነው እናቴን የምወደው እና ስለሷ ለመስፈን ጀምሬ እንደማልችል ላስታይም ነገር ነበርና ብዙ ጊዜ አስባለሁ በቃ መጨረስ አልችልም። በቃ ያ ኳሊቲ ያለው ድምጽ ያወጣል፣ ሙዚቃ ይዘኛል። በዚህ ምክንያት ነው ጽፈኩት እንጂ። እናቴን በጣም ነው የምወደው በጣም በተለይ አሁን ኤፍሬም ታምሩና ሩሃን እንደገና በሚለው አልበም ላይ ስራ ላይ እናትህን ያጣህበት አጋጣሚ አለ። ከዛ ውጪ ከባለቤትም ጋር የተለያየህበት አጋጣሚ አለን። አሁን ኤፍሬም ነፃ ሰው ነው ሊባል ይችላል ኤፍሬም በምን አይነት ነፃነት፣ ከዛ አይነት ችግር ውስጥ ከእንትን ውስጥ ወጥተሃል ነው ምትለኝ? ተቋ ራስህን አሁን፣ ምክንያቱም ብቸኝነቱ ስሜት ያለ ይመስለኛል የወላጅናትህን የማጣቱ ነገር አለና፣ ስሜት ከባለቤቴ ጋር ከተለያየ ቆይተናል። አሁን አምስት ስድስት ዓመት ሊሆነን ነው። የእናቴ ካጣሁኝ አሁን አንድ ዓመት ከምናምን ነው። ገና እንግዲህ ከእናቴ ችግር ለመላቀቅ ዛሬ አይደለም፣ የዛሬ ሃያ ዓመትም አልችልም። በህይወት ካለሁኝ እሱን ልመልስ አልችልም። ከባለቤቴ ተላቀሃሉ የአምስት ስድስት ዓመት እንግዲህ። በጣም ጥሩ ባለቤት ነበረች ባለቤቴ። እንጃ ማንም ወንድ በህይወቱ የሚመኘዋ ሚስት ልትሆንለት የምትፈልገውን አይነት ሴት ነች። እኔ ምንም ቃል የለኝም እሷን ለማድነቅ። በጣም በጣም በጣም እግዚአብሔር ሰው ነች። ትግስተኛ ነች። በጣም ብልህ ነች። በጣም ነበር የምንዋደደው። የፍቅር ተምሳሌት ነች፣ ዘውድ ነች፣ በቃ የባል ዘውድ ነች። እግዚአብሔር ያመጣ እግዚአብሔር ወሰደ። በቃ ተለያየን። ከዛ በኋላ ወደኋላ ማየት የለም። እሷም ሌላ ህይወት ውስጥ ነው ያለችው፣ እኔም እንግዲህ ሌላ ህይወት ውስጥ ነው ያለሁት አሁን። እና ሁልጊዜ ለእሷ ጥሩ ነገር ከመመኘት በስተቀር የምታስበውን ሁሉ እግዚአብሔር እንዲያሳካላት በደስታ እንድትኖር እጸልያለሁ። ባለቤቴ በጣም ጥሩ ሴት ስለነበረች የእናቴ ሞት ግን ምንም ከዚህ ጋር የምታወዳድረው አይደለም። ሁልጊዜ አብሮኝ የሚኖር ስቃይ ሰቆቃ ነው። ልለምደው ያልቻልኩት ነገር ነው። ከዚህ ውጭ የምለው ነገር የለኝም። አሁን እንዴት ነው? እየጠነከርክ ነው? ለአዲስ ህይወት ለአዲስ ኑሮ ራስን ማዘጋጀት ያለብኝ ይመስለኛል። ከዛ አንጻር ኤፍሬም ታምሩ ምን ያህል ዝግጁ ነው? አላውቀውም ገና ገና፣ ከሀዘን አልወጣም። ከእናቴ ሀዘን ገና ነኝ። ገና ብዙ ጊዜ ያስደብኛል ምል በህይወት ውስጥ አሁን ከምትወዳቸው ሰው መሃል አንድ ሰው ልጋብዝ ነው። የት ነው የምትጋብዘው? እዚህ ልጋብዝ ነው። እስኪ ራስ ወይን ዝም ልሸፍንልኝ፣ እንደዚህ በልልኝ። እስኪ እንደዚህ እስኪ ሸፍንና፣ አንድ ሰው ወደዚህ ወደ መድረኩ ጋብዛለሁ። ዳይሬክተር እባክህ ያንን ሰው ወደዚህ ወደ መድረኩ አምጣልኝ። እንዳትከፍት አይንህን። ሰርፕራይዝ ልክፈት አይስክፈት ከሰይፉ በኢቤስ ጋር ኤፍሬም ታምሩ ቆይታ ያደረገ የስንብት የዜማ ግብዣ ይኖረኛል። ከኤፍሬም ታምሩ ጋር የማድረገው ቆይታ ግን አላበቃም ለሚቀጥለው ሳምንት በሂደር የሚሸጋግር ይሆናል። የዚህን ሳምንት ልዩ የመዝናኛ ዝግጅት የምንደመድመው ከአሁን በፊት ተሰርቶ ግን ባልታየው የኤፍሬም ታምሩ ሚውዚክ ቪዲዮ ይሆናል። ሰው መሰረቱ ሰው መሰረቱ፣ ተወዳጅ የሆነ ለስለስ ያለ ዘፈኑ ነው። እሱን ጋብዘን ሳምንት፣ ከተወዳጁ ድምፃዊ ከኤፍሬም ታምሩ ጋር የምናደርገውን ቆይታ ልንቀጥል ቀጠሮ ቆርጠን ተለያየን። ስለነበረውን ቆይታ ከልብ እናመሰግናለን። መልካም ምሽት።